ብታይ እንደ ረሳዊ ሳውቅ እንዴት ልቤ እንዳዘነ፣ ክፉ ደግ ኳ አሳልፈና አመመሽ ብዬ ሐሳብ ከእንቅልፌ ሌሊት ቀስቅሶኝ አውቃል። አተን በጋራ ከማን እንበደር ብለን አሰላስለን እናውቃለን። ርቦሽ ካልበላህ አልበላም ብለሽ ጠብቀሽ ነ ጠቁርሽ ከሳሽ ብዬ ዱካክ ታጎኛል። ማጣት ሳቃችንን መንጠቅ ከብዶት ያውቃል። ስታመም እንደምትወጂኝ አኳንሽ ነግሮኛል። ስኬትሽ ስኬቴ፣ ስኬቴ ስኬትሽ ነበር። ቀን ሄደ ቀን መጣ፣ ቅር መባባ ልባችን ገባ። አታካር ያዘ መግባባት አቃትን መሰለኝ። ተለያየን። እጣፈንታ የሚሆናል ያወቅን መስሎን የሚሆናል በቃ ተለያየ እንደ ተለያየም ብዙ ቀን መጥቶ ሄደ። አልጌ ፊት ለፊት ሸራተን ዳገቱን እየሳቅን ስንወጣ በስልካችን የተነሳነው ነው ፎቶ ሰቀዬ ባየሁት ቁጥር የሳቅነውን ያወራነውን ያወራ ሁኔታችን እንደ ፊልም ጭንቅላቴ አንድ ባንድ ይሄድ ነበር። ዋሌቴ ውስጥ ጉርድ ፎቶች ነበር። በርግጥ ፎቶ አለ እግህን ሳይሽ ታምሪኝ ነበር ስንቴ ኪሴ ገብቼ ፎቶሽን አውጥቻ፣ ያቺ ፈገግ ብ ያውቃለሁ። የፈገግቴን ትርጉም አላውቅ፣ ግን ከማየቴ በፊት የያዘኝ ዱካክ ጉርዱ ፎቶሽ ያተነዋል። በአንቺ ምክንያት ቀኔ ዘምሞ አምሮበት ደስ ብሎኝ የሚያውቃል። ስንለያይ አንቺ ከኔ በላይ አመረርሽ፣ ከኔ በላይ አማረርሽ፣ ጠላዋዋልሽ። የመጣንባቸው መንገዶች፣ ትዝታዎች፣ ሁኔታዎች በልህ ተረማምደሽባቸው ያልነበሩ አደረግሻቸው። እኔ የነበርንበት እዛ ቆየው ሰነበርኩ በናፍቆት ከትዝታችን ጋር አብር ከረሙ። አንቺ ራግሽን እየታከትኩ ተከተልኩሽ። ያካሄድሽ ፍጥነት ከምከተልሽ ፍጥነት በላይ ሆነ። በቀደም ከኪሴ ዋሌ ዜና አውጥቼ ጉርዱ ፎቶሽን አየሁት። ግን ፎቶሽን ሳይ ምንም አልተሰማኝ። የማላውቀው ሰው እንዳየው አይነት ነበር የሆንኩት። ጉርዱ ፎቶሽን አውጥቼ አንድ ዋልክ ጋር አስቀመጥኩት። አልጋ ፊትለፊት ለፊት ጋር የለጠፍኩት ፎቶ ዳገቱን ስንወጣ የነበረው መንገድ እየሄድን ስቀን የተነሳ ነው ፎቶ። እሱንም አየሁት። ፎቶ ላይ የሳቅን ነበር እንደ ድሮ። የተነሳንበት ቀን አላስታወሰኝም ነበር እንደ ድሮ ፈገግ አላስባለኝም። የተጣላን ወቅት እንደነበረው ጊዜ ናፍቆትና ሀዘን አልተሰማኝም። መርሳት የሚመስል እንግዳ ስሜት ታኮኝ ነበር። በቃ ደነገጥኩ። አልጌ ላይ በጀርበ የተንጋልዬ ከአንቺ ጋር ያሳለፍኩት ጊዜ ለእንቁጣጣሽ ዋዜማ የሚያምር ቀሚስ ስገዛልሽ ገዛለሽ ፍንድቅድቅ ያልሽውን ዘለሽ የተጠመጠምሽብኝ አንገቴ ስሬ ሳምሽኝ እለት በምናቤ ለማምጣት ሞከርኩ፣ ግን አልሆነልኝ። አሙኝ የተንከባከብሽኝ አሸንፍ የዘለን ነው እየተጨቃጨቅን መሃል መንገድ ላይ ሳቅ ነው አስታወስቋቸው። በቃ ሁሉም ትርጉም አልሰጣል። አቅም አልቧ የመሻገር ስሜት ብቻ ነው። ቀስ እያልሽ ከውስጤ እየጠፋሽ ነው መሰለኝ። በቃ እንዴት እንዳዘም ከምረታሽ ብጠላሽ ይመርጥ ነበር።